የጤና መድኅን አገልግሎት በሁሉም አካባቢዎች በፍትሐዊነት ተደራሽ እንዲሆን እየተሰራ መሆኑን የአማራ ክልል ምክትል ርእሰ መሥተዳድር ዶክተር አብዱ ሑሴን ተናገሩ። በ2017 ዓ ም በክልሉ ከ12 ሚሊዮን በላይ ዜጋዎች የጤና መድኅን አገልግሎት ተጠቃሚ ሆነዋል። በዘርፉ የሚታየው የመድኃኒት አቅርቦት ችግርን ለመቅረፍ እየተሰራ መሆኑም ተገልጿል። ተጨማሪውን ከአቦ መኳንንት እንከታተል። ፍትሐዊ የጤና አገልግሎት ለመስጠት የሚያስችለው የጤና መድን አገልግሎት ከተጀመረ ጊዜ አንስቶ በአማራ ክልል 12 ሚሊዮን ዜጎችን ተጠቃሚ አድርጓል። ጤና መድን ካልያዛቸው ዜጎችን ተገቢ ላልሆነ ችግር ስለሚያጋሉትና ተገቢ ያልሆነ የሞራር ዝቅጠት ስለሚያመጣ ይህንን አገልግሎቱን በተገቢ መንገድ ፍትሓዊ እና ተደራሽ ማድረግ ከመንግሥት የሚጠበቅ ቁልፍ ሚና መሆኑን ማወቅ ያስፈልጋል። ጤና መድህንን ስናስብ እንደ ሀገር የጤና መድን አገልግሎት ተጠቃሚዎች ቁጥር ከ63 ሚሊየን በላይ መድረሱን የገለጹት የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር የአእምሮት አንዱ አለም ከመንግስት ድጎማና ና ከጤና መድን አባላት ከ19 ቢሊየን ብር በላይ በ2017 ዓ.ም የተሰበሰበ መሆኑንም ተናግረዋል። አንደኛው ከራሱ ከአባላቱ የሚሰበሰበው መዋጮ ሁለተኛው መክፈል ለማይችሉ የህብረተሰብ ዜጎች ደግሞ በክልል መንግስታት የሚሸፈነው መዋጮ። ከዛም በተጨማሪ ደግሞ ይህን ስርዓት መንግስት ትኩረት አድርጎ በዋናነት ህብረተሰቡን ፍትሐዊ የጤና ተጠቃሚ ለማድረግ አስቦ እየሰራ ስለሆነ በፌዴራል መንግስት የሚሰጥ ደግሞ ድጎማ አለ ማለት ነው። ይህንን በአጠቃላይ ደምሮ ከ19 ቢሊየን ብር በላይ በ2017 ለዚህ አገልግሎት የሚውል ገንዘብ ተሰብስቧል ማለት ነው። ከዚህ ውስጥ እንግዲህ ቅድም እንዳልኩት የመንግስት ድርሻ ከፍተኛ ነው የሚሆነው። በ2003 ዓ.ም በሶስት ወረዳዎች የተጀመረው የጤና መድኅን አገልግሎት አሁን ላይ በክልሉ በ190 ወረዳዎች እየተተገበረ መሆኑን የገለጹት የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ፣ ህብረተሰቡ በጤና ተቋማት የመገልገል ልምዱ ከጊዜ ወደ ጊዜ እየተሻሻለ ነውም ብለዋል። ከአመት ዓመት ያለውን ነገርም እራሱ ስናየው የማህበረሰባችን የጤና አገልግሎት ፍላጎቱ እያደገ የሄደበትና ጤና ተቋማትን የመጎብኘት አቅሙም ራሱ ምጣኔው እራሱ 2008 አካባቢ 0.2 የነበረው አሁን ላይ 2017 ላይ 2.5 ደርሷል። በጤና ተቋማት የሚታዩ የአገልግሎት አሰጣጥ ችግሮችንና የመድኃኒት እጥረቶችን ለመቅረፍ እየተሰራ እንደሆነም ቢሮ ኃላፊው ጠቁመዋል። መንግስት የልማት ድርጅት በንጋት ኮርፖሬት ስር ያለ የሜዴክስ ዲያግኖስቲክ ሴንተር ወይም ደግሞ ማዕከል እንደዚሁ የመድኃኒት አቅራቢ ድርጅት እንዲሆን የክልሉ መንግስት ፈቅዶ አሁን ለጤና ተቋሞች በተጨማሪ ማቅረብ የጀመረበት ሁኔታ አለ። የማህበረሰብ መድኃኒት ቤቶች እስካሁን ድረስ ወደ 63 ተሰርተዋል። በጋራ ተባብሮ ለማህበረሰባችን በማህበረሰብ ገንዘብ በማሰባሰብ ተሞክሮ ያላቸዋለ የአልማን አማራጭ በመጠቀም ሁሉም አካባቢ ላይ በትንሽ ሹ አንድ እንዲኖር በወረዳ ማድረግ መቻል አለ። በክልሉ በ2018 በጀት ዓመት ከአራት ሚሊዮን በላይ ዜጎችን የጤና መድኅን አገልግሎት አባል ለማድረግ መታቀዱም ተገልጿል።